ሙስሊሙ ማህበረሰብ እውነተኛውን አምላክ እውነተኛውን ሃይማኖት እንዳያውቅ ያደረጉበት መንገድ ምንድን ነው? እሱ መጽሐፍ ቅዱስ ላይ እለት እለት፣ በመዋሸት ትርጓሜ ሳያቀርቡ በራሳቸው እየተረጎሙ እያጭበረበሩ ጀለስ አንድምታ ትርጓሚን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መቼ እንደጀመረች ስለማያውቅ ነው ወጥቶ እየዋሸ ያለው። አንድምታ ትርጓሚ ብሎ ማለት የኦርቶዶክስ አባቶች መጽሐፍ ቅዱስ ኦርቶዶክስን እንዲመስል መከርጎን የጀመሩት ማለት ነው። በመሆኑም የኢትዮጵያ ኦርቶዶክስ ቄሶችና መነኩሴዎች መጽሐፍ ቅዱስ ኦርቶዶክስን እንዲመስል ተርጉመው በሰፊ ማስተማር የጀመሩት በአጼ ፋሲል ዘመነ መንግስት ነው፣ ከዛሬ 500 ዓመት በፊት። እኛ ሙስሊሞች ደግሞ እያወራን ያለነው ሄርሜኔቲክስን መሰረት አድርገን ነው። ሄርሜኔቲክስ የሚባለው ምንድን ነው? መጽሐፍ ቅዱሱን አውዱን፣ ታሪኩን መሰረት አድርጎ ለህዝብ እውነትን ማሳወቅ ማለት ነው። በመሆኑም እኛ ሙስሊሞች ሄርሜኔቲክን በጠበቀ መልኩ ከዛሬ 2000 ዓመት በፊት ኢየሱስ ተናግሮታል የተባለውን አስተምሮት ነው መሰረት አድርገን እያወራን ያለ ነው እንጂ ኦርቶዶክስ ለራሷ ቆርጣና ቀጠላ ያዘጋጀችውን 500 ዓመት የሞላውን አንድንታና ትርጓሜ ለምን እንጠቀማለን? በኦርቶዶክስ ቤተክርስቲያን፣ በስላሴ በፕሮቴስታንት ቤተክርስቲያን ውስጥ ያሉ እነዚህ አቦ የሚባሉ አንድንታ ትርጓሜዎች የሚባሉ ተቀባይነት የላቸውም። መጽሐፍ ቅዱስ ሄርሜኔቲክን በጠበቀ መልኩ እንጂ ተረጎመው ካቶሊኩም ካቶሊክን እንዲመስል ስለተረጎመው ኦርቶዶክስም ኦርቶዶክስን እንዲመስል ስለተረጎመው ጴንጤውን ጴንጤ እንዲመስል የተረጎመውን ተቀባይነት የለውም። ብዙ ጊዜ ውጡ አባቶች እንደዚህ ብለው አባቶች መጽሐፍ ቅዱስ መሰረት አድርገው ካላወሩ ተቀባይነት የላቸው አንድ ሚሊየን አበው ተቀባይነት እንደሌለው ካሁን በፊት ነግሬያቸዋለሁ። ያም ደግሞ ተግባራዊነቱ ገብቷቸው አለቃቅሳችሁ ዝምን ያላችሁት እውነተኛውን አምላክ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት ቢኖር እኔ ራሱ አምስት ዓመት እኮ ሊሆነ ነው። ኢየሱስን እግዚአብሔር ወልድ ነው ብሎ የሰበከላቸው ሐዋርያ ማን ነው ስል መልስ የለን። በቃ በመጨረሻ መልሱ ምንድን የሆነው ብንጸድቅም ባንጸድቅም አይተባል። ስለዚህ እኛ መጽሐፍ ቅዱስን ሄርሜኔቲክ በጠበቀ መልኩ ታሪኩንና አውዱን መሰረት አድርገን ስናስተምራችሁ መልሳችሁ ምንድን ነው? በቃ በንጸርቅም ባያንጸርቅም ነው ይሄ ነው። ከእናንተ ያገኘ ነው እንጂ አንድምታ ትርጓሚ አላለም ሲጀመር፣ እንኳን አይደለም የኦርቶዶክስን አንድምታ ትርጓሚ መሰረት አድርገን ልናወራ ቀርቶ ማለት ነው። መጽሐፍ ቅዱስ ከግሪክና ከሂብሩ ወደ ኢትዮጵያ የመጣው በአራተኛው ክፍለ ዘመን አስባችሁታል። ኢየሱስ ካደረገ ከአራት መቶ ዓመት በኋላ ነው። ከዛ እንደገና ወደ ግዕዝ ተተረጎመ። ከግዕዝ ደግሞ ወደ አማርኛ ተተርጉሞ ቀስ በቀስ ነው አንድም ተተርጓሚ የሚሉ ቄሶችና መነኩሴዎች ለማዘጋጀት የሞከሩት እኛ እያወራን ያለ ነው። ከዛ በፊት ያለው ኢየሱስ በነበረበት ጊዜ አስተማረውን ነው እያወራን ያለ ነው። ኢየሱስ የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነውና አምልኩት፣ ፈጣሪ አምላካችሁ ነው አይለም። እንደ ወንጌል አስተምሮ ኢየሱስን የፈጠረ አንድ ፈጣሪ አምላክ አለ። በዛ አምላክ ማመን፣ በኢየሱስ ማመን በኢየሱስ ነብይነት ማመን በኢየሱስ መልክተኛነት ማመን የዘላለም ሕይወትን መንግስተ ሰማያትን እንደሚያስገኝ የሚያስተምረውን ወንጌል ነው እየተናገርን ያለ ነው። እናንተ የምታወሩት ወንጌል ሳይሆን ወንጀል ነው። ቄሶችና መነኩሴዎች ለስልጣን ብለው ለስግብበኝነት ብለው ወደፊት ያመጡትን የሰው ሰራሽ አስተምሮን እያወራችሁት ያላችሁትን ወንጌል አይደለም። እና አንድምታ ተርጓሚ መቼ እንደተጀመረ ላስተምረው ነው ይህን ቪዲዮ የሰራሁት። ሽራ አድርጋችሁ አድርሱለት። አንድምታ ተርጓሚ መቼ እንደጀመረ እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ህዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት እንዲህ ጀለስ ንጽጽር መስሎ ነው፣ እንዲህ ክርስቲያኖች እያልክ ቪዲዮ የምትሰራው። ይህ እኮ የሰብአዊ መብት ጥየቃ እስከሆነ ድረስ ኦርቶዶክስ የሚል ቃል ተጠቀም። ክርስቲያን ስትል በኦሮሚያ ክልል ጴንጤውም ክርስቲያን ነው፣ ካቶሊኩም ክርስቲያን ነው። ለማንኛውም ይህን ቪዲዮ የሰራሁት ከሽግግር መንግስቱ ጀምሮ እስካሁን ድረስ በኦሮሚያ ክልል የፕሮቴስታንት ወረራ፣ ፕሮቴስታንትን የማስፋፋት ስራ ይዟል ኦነግ ወለጋ ላይ ሙስሊሞች ሲታረዱ ሲጨፈጨፉ ንብረታቸው ሲዘረፍ በብሔራቸው ነው በሃይማኖት አይደለም ተባለ። አሁን ላይ አርሲ ላይ ኦርቶዶክሶች እንደዚህ አደጋ ሲደርስባቸው በሃይማኖታቸው ተገደለ ነው ተባለ። ይህን ብቻ አይደለም ያሳዘነኝ ሰሞኑን የተገደሉ ኦርቶዶክሶች ኢቭን የጤፋ ጀዳ ላይ ያሉ ሥራ ላይ ያሉ የተገደሉት እንዲህ አርሲ ላይ ኮ ሙስሊሞች ከሁለት ዓመት በላይ ሆኗቸዋል እኮ ስራ ካቆሙ ማረስ አይችሉም። ቤታቸው እየፈረሰባቸው ተፈናቅለዋል። ማረዝ መገበያየት ሰው በድርቅ ላይ ነው ያለው፣ በችግር ላይ ነው ያለው፣ በረሃብ ላይ ነው ያለው። ነገር ግን ለሙስሊሙ ድምፅ የሚሆን የለም። ይህን መልእክት ያስተላለፍኩት ሰሞኑን ለአርሲ ጥየቃ ሲባል ዓለም አቀፍ ሚዲያው ኦርቶዶክስ ተጎዳች ይበል እያለ ነው። ወለጋ ላይ ኦነግ ሙስሊሙን ሲያርድ ከዛሬ ሁለት ዓመት ጀምሮ አርሲ ላይ ሙስሊሙን ሲያርድ ኦነግ እንደው የሰብአዊ መብት ያለ ኦሮሚያ ክልል ላይ ያለው የፕሮቴስታንት ማስፋፋት ህዝብን እየጎዳ ነው። በጋራን ጠይቅ ያለ የለም። እንደውም ይሄ አኬ ይሻላል አልኮ ሌሎች እኮ ቄሳትን ካህናትን እየወጣ እንደውም በአርሲ ላይ ያለው ግድያ ወደ እስልምና ላይ እያስጠጉ ነው። እንደው የፍትህ ያለህ ብሎ ድምፅ እንኳ የሚሆና የሆናቸው የለም እኮ የአርሲ ሙስሊሞች እኮ ስንት ዓመታቸው እየተገደሉ ካለ እኮ። በቁጥር እኮ አንድ ሁለት ሶስት ምናምን ተብሎ እስከ ሃያ የሚደርሱ ኦርቶዶክሶች ናቸው የተገደሉት እኮ ለማንኛውም ፍትህ ለአርሲ ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች ብለን በጋራ እንጠይቅ። ኦሮሚያ ክልል ላይ የኦነግ አማጺ በግልጽ የፕሮቴስታንት አማጺ ነው። በብሪቲሽ በአውሮፓ ታሪክ ብሪቲሽ እንዴት አድርጋ ፕሮቴስታንትን አውሮፓ ላይ እንዳስፋፋች አሜሪካ ላይ እንዴት እንዳስፋፋች ያንን ነገር ነው ይዞ ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው። ይህ ነገር ግልጽ ሊሆንለት ይገባል፣ ሊሆንለት ይገባል ኦርቶዶክስ ማህበረሰብ እኛ እንደ ሙስሊም በተደጋጋሚ ተናግረናል። ይሄ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። ኦኬ ወለጋ ራሱ የከተሙት መጀመሪያ የፕሮቴስታንት ሚስ ሲሆኑ ራሱ ወለጋን የያዙት ለዛ ነው። በጣም አስቸጋሪ አካባቢ ተራራማ፣ ጫካ የሆነ ለመደበቅ እንዲመቻቸው ነው። በነገራችን ላይ ደግሞ በጣም ብዙ ቦታ እንግዲህ ሰዎች ንጹሐኖች እየተገደሉ ነው። ከኦሮሚያ ክልል አልፎ እስከ ቤንሻንጉል እየመጣ ግዛት እያስፋፋ ነው። ስለዚህ ኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ጠይቅ፣ ሰብአዊነት ከተሰማችሁ ነው። እንግዲህ በሰብአዊነት የሚሰማው ኦርቶዶክስ አለ የለም። አራቱ ወንጌሎች በኢየሱስ ዘመን አልተጻፉም ብዬ ስላት ገርሟት ነበርና ትንሽ ነገር በላት እሱ ላይ። አዎ ታውቃለች እኮ የጻፉት ኢየሱስ ካረገ በኋላ ነው የተጻፉት ኢየሱስ ካረገ በኋላ ነው ኢየሱስ ያስተላለፈው ለሐዋርያቱ በወራል ፎርም ነው ያስተላለፈው ማለትም ወንጌል ብሎ ነው ያስተላለፈው ሐዋርያቶቹ ደግሞ ለተማሪዎቻቸው በወራል ፎርምም ቢያስተላለፉትም አወላለዱን የሰራቸውን ታምር ያስተማራቸውን ትምህርት ነገሯቸው ሲነግሯቸው ደግሞ እነዛ የሐዋርያቶቹ ተማሪዎቻቸው ደግሞ ሲጽፉ ኮይኔ ኮይኔ ግሪክ በሚባል የጻፉት በግሪክ ነው ኮይኔ በሚባል ኮይኔ ማለት የገበያ ቋንቋ ነው ኮይኔ ማለት ኮመን ማለት ነው የጋራ ማለት ነውና የገበያ ላይ የሚጠቀሙበት የገበያ ቋንቋ በዛ ቋንቋ ነው ራሱ የጻፉት ማለት ነው። ሲጽፉት ማለት ነው። ጸሐፊዎቹ ሁለቱ የዳቦ ስም አለው። አንደኛው ደግሞ ሁለቱ ደግሞ ደቀ መዛሙርት አይደሉም። ለምሳሌ ሉቃስን ብትመለከችው የጳውሎስ ተማሪ ነበር። ኢየሱስን አግኝቶት አያውቅም። ይህም ጳውሎስም አግኝቶት አያውቅም። ስለዚህ የጳውሎስ ተማሪ የነበረው ነው ሉቃስ የጻፈው የሉቃስን ወንጌል የጻፈውም። ደግሞ ለአንቺ አይደለም፣ ደብዳቤ አድርጎ የጻፈው ለጓደኛው ነው። ቴዎፍሎስ ለሚባል ጓደኛው ነው የሉቃስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ቴዎፍሎስ ለሚባል ጓደኛው ብዙዎች በየተራው ታሪክን ሲያዘጋጁ አይቺ መልካም ሆኖ ስለታየኝ እንዲሁ ደግሞ ላንተ ጻፍኩልህ ብሎ ይለዋል። ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያ ስራን የጻፈው ሉቃስ ነው። ለቴዎፍሎስ ለሚባል ጓደኛው ነው የጻፈለት የሐዋርያ ሐዋርያቶች የሰሩትን ስራ ብሎ ለከታ መጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማው ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል የጻፈው ማርቆስ ደግሞ ማቲው ደግሞ አንዳንዴ አንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ። ግን ኦፍ ኮርስ ሊሆን ይችላል። እራሱ ብያምናለሁ። ግን ዘመዱ በርናባስ ነው፣ ያክስት ልጅ ነው። ራሱ በርናባስ የሚባል አለ በርናባስ የሚባል አለ። የእሱ እንትን ነው፣ ከሱ ነው ያገኘው የሚል ነገር አለ። ራሱ ማለት ነውና ማርቆስ፣ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። የኢየሱስ ክርስቶስን አግኝቶት አያውቅም፣ አይተዋወቁም። ከኢየሱስ ክርስቶስ ጋር ማለት ነው። ሌላው ያው የማቴዎስ ወንጌል የመጀመሪያ ማቴዎስ የጻፈው በብራይስ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው፣ ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያ ዮሐንስ ነው ወይስ ፕሪስፒሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው እራሱን የቻለ በታሪኩ ውስጥ ማለት ነው። እና አጨቃጫቂ ናቸው አራት ወንጌሎች ናቸው። ግን ከአራት ወንጌሎች ብዙ ወንጌሎች ነበሩ የባርናባስ ወንጌል የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ አንዳንድ ላይ ያለውን ብዙዎች በየተራ ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌን ሲጽፍ ምንድን ያለው ኮሜንት ሲያደርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቴያስ ወንጌል፣ የማቴዎስ ሲሆን ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት አራት ብቻ ናቸው ይላል። አራቱ የተመረጡበት ምክንያት ደግሞ ለምንድን ነው? ስለ ስቅለት ስለሚያወሩ ነው አራቱ። ሌሎቹ ደግሞ ከዛ ውጭ ያሉት ደግሞ ስለ ስቅለት አያወሩ ማለት ነው። እስቲ ላሰማሽ አንድ እንትን አንድ ላሰማሽ መምህር እንዲያቆን ያረጋል አበጋስ በስለ ወንጌሎቹ በሚናገርበት ሰዓት ላይ አራት ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት የተናገረበትን ላሰማሽና ኢንሻአላህ እንትን እንዳለ ማለት ነው። እናጠቃለን ወደ ቀጣይ ጥያቄ እናለ ማለት ነው። ኡስታዝ ኡስታዝ

ቅዱሳት መጽሐፍት መጽሐፍ ቅዱስ ብለን የምናምነው ነው የሰጡ ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቅጥሎ እስከ ሶስተኛ አራተኛ ሞት ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራቸው ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን ወንጌሉ ራሱ ተለቅቶ አራት ነው። መልእክታቱ ተለይተው ተለክተው ተሰጠውናል። አሁን የትኛው ነው ወት ወንጌል የትኛው ወንጌል ነው ትክክሉ ብለን አንቸገር። የተሰጠውን መጠቀም አቅቶን ካልሆነ ወደ ሁለተኛው ሶስተኛው አመት ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን እና ዋና ዋናዎቹን ብቻ ላምብላችሁና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። ሁለተኛ የእንድሪያስ ወንጌል፣ ሶስተኛ የፊልጶስ ወንጌል አራተኛ የማርቆስ ወንጌል። አምስተኛ የማትያስ ወንጌል። ስድስተኛ የዕብራውያን ወንጌል። ሰባተኛ የመርቃውያን ወንጌል። ስምንተኛ የግብጻውያን ወንጌል። ዘጠነኛ የባሲዲዲስ ወንጌል። አስረኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት። አስራ አንደኛ የማርያም ወንጌል። አስራ ሁለተኛ የአራቱ ሰማያውያን ኃይላት ወንጌል። አስራ ሦስተኛ የይሁዳ ወንጌል። አስራ አራተኛ የሉቃስ ወንጌል። አስራ አምስተኛ የናዝራውያን ወንጌል። ታከታችሁ አይደለ? አስራስድስተኛ የራያን ወንጌል አስራሰባተኛ የአስራ ሁለቱ ወንጌል የአይቆ ወንጌል ወደ ሀያ አምስት ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሰማሽ? ከእነዚህ ሁላ ውድቅ ሆነው አራቱ ለምን ተመረጡ? ምክንያቱም ነው የሚነግረን። ነበሩ ብዙ ወንጌሎች። አሁን ስሚው፣ ስሚው ሁሉም ስህተትና ችግር ያለባቸው ሆነው አይደሉም ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ህማማት በግልጽ አያነሱም ነበር። ዋና ችግር ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይህ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉ ይናገራል። ጭቃውን ፍስ የለው ወፍ መሆኑን ምናምን፣ በፀሐይ ጮራ ላይ መቀመጡ ይህ ችግር አልነበረውም፣ ግን ህማማቱን አያነሳም። ዝም ነው ዝም ሳይለንት ስለዚህ የክርስቶስን ህማማት የማያነሳ ወንጌል ሊሆን አይችልም ህማማት የሚባለው ያው ስቅለቱን ሞቱን መገደሉን ምናምን የሚያወራው ነገር የሚያወራው ነገር የለም መጻፉ ሌሎች ወንጌሎች እንደዛ ይናገሩ ማለት ዝም ነበር የሚሉት ስለዚህ ስለስቅለት ስለ ስቅለት ካላወራ ወንጌል አይደለም ብለው በዛ የተነሳ ነው ያስወገዱት አለ እሺ እንዲህና እንዲህ ባለ ነው አራቱ ብቻ ተለይታ የተመረጡት ተመረጡት ማለት ነው በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያን የሰው ነው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች፣ መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክት የለም። ጳውሎስ ገና አልተጠራ መጥራቱ መልእክታት ሄዱ ወንጌላትም አልተጻፉ። ሰው አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነታን በሚገልጽ መንገድ ነው። ተመልካች እምነቷን በሚገልጽ መልኩ ነው የመረጠችው። እነዚያ አራቶቹ ሲመረጡ ለእሷ ለእምነቷ በሚስማማት በኩል ነው የመረጠችው። እምነቷን የማይስማማት ከሆነ ግን አትፈልገውም። ስሚ ለዩ ሰው መጽሐፍ ቅዱስን ሊረዳት ያልነበረች ሶስት ሺህ ሰዎች በጴጥሮስ ስብከት ሲያምኑ ቤተ ክርስቲያን ነበረች፣ መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። አራቱ መልእክታት አልተጻፉም። ወንጌል ምንም አልተጻፈም። ሰው አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተ ክርስቲያን ነው ማወቅ ያለበት። ለምን ቤተ ክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነታን በሚገልጽ መንገድ ነው። ቤተ ክርስቲያን ተለይቶ ሰው መጽሐፍ ቅዱስን ሊረዳው አይችልም። እዚህ ነው በዓለማችን ሳናሳ ምናምን። ሁለተኛው የህማማት ሌላው ጠባይ የመጽሐፍ ቅዱስ መጻሕፍት ቀኖና ላይ ደግ ሰማሹው እንደዛ አለ። እንግዲህ ማለት ቤተክርስቲያን እምነቷን በሚገልጽባት መልኩ ነው። ተሰቅሏል ብላ ካመነች ቤተሰ ተሰቅሏል ብሎ የሚደግፋትን ነው እንጂ የምትመርጠው፣ ሌሎቹን መምረጥ አትፈልግም። ለምን ስለ ስቅለት ካላወሩ ወንጌልም ሊባሉ አይችሉም። ነው የሷ ፖይንት። እኛ ደግሞ ወንጌል የሚባል ነገር አለ ለኢየሱስ የተሰጠ ወንጌል አለ ይላል። የአዲሱ መደበኛ ትርጉም የመጽሐፍ ቅዱስ ማህበር ሲያሳትመው መግቢያ ላይ ምንድን ነው የሚለው? ሊቃውንቶቹ እንዲህ ይላሉ አለ እነዚህ አራቱ ወንጌሎች ከመምጣታቸው ፊት አንድ ወንጌል ነበር። በአንድ ወቅት የነበረና የጠፋ ወንጌል አለ፣ ያንን መሰረት አድርገው ነው ይላል። እስቲ ላምብ ብልሽ ካለ ቦታውን አገኘ ላምብ ብልሽ። የ1993 እትም ነው የአዲሱ መደበኛ ትርጉም ነው የመጽሐፍ ቅዱስ ማብራሪያው። የአዲስ ኪዳን መግቢያ ላይ እንደዚህ ይላል እንደዚህ ይላል። የወንጌላት ምንጭ ስነቃል። በጥንቱ ዓለም ስነቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጭ ተጠቅመዋል። እነዚህ አራት ወንጌሎች የጋራ ምንጭ ተጠቅመዋል አለ። የወንጌላቱ ምንጭ ከነርሱ በፊት የነበረ ወንጌል ነው። ምሁራን እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ ይላሉ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው ይላል። ያዙልኝ። እሱን ሳይቀላቀል ያዙልኝ ብቻ ያንን ያዙልኝ። አኒ ሰማሽ? ልድገምልሽ። የወንጌላቱ እነዚህ አራት ወንጌሎች ምንጭ ስነቃል ነው ይላል። በጥንት ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጮች ነበራቸው። የወንጌላቱ ምንጭ ከእነሱ በፊት የተጻፈ ወንጌል ነው። አንዳንድ ሰዎች እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ፣ ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ የጠፋውን ወንጌል መሰረት አድርገው ነው። ስኮላሮች ናቸው ይህን ያስቀመጡት፣ ግልጽ ነው። አኒስል የፈለጉትን መርጦ ነው ሰው የመረጠልን ነው እንትን እያልን ያለ ነው ማለት ነው እንደዛ ነው ያ ነው ያለው ግን እኛ የምናምነው ያነው አራት ወንጌሎች ከመጻፋቸው በፊት ለኢየሱስ የተሰጠውን ወንጌል ነው ምናምነው ተሰቶታል ብለን የምናምነው ይሄ እነዚህ አሁን ውስጡ አንቺ ያሻቸው አራት ወንጌሎች መለኮታዊ ቅሪት ውስጦ አለው